ሆዳም ሰው እቅድ የለውም። ሰጥሟል፣ በሆድ ምንም እቅድ የለውም፣ ተስፋም የለውም። እንደዚህ ሆኖ ቤተ ክርስቲያን እንደዚሁ ሆና ሰው እየሞተ ነው፣ እንደዚህ ችግር ደርሶ ውስትሉት ያው ነው። ምን ታደርጋለህ እያለ መብላት አይዞርለትም። ሁሉ ማለት አስጥሞታል በቃ። እንዲያውም የሚለው እኔ በነገራችን እንዲህ ነው የሚለው እንዲያውም እኔ እንደዚህ አይነት ጭንቅ ነገር መስማት አለ፣ ይቅርታ አድርግልኝ፣ በቃ እኔ ቀለል ብሎ መኖር ነው የምፈልግ ይላል። ይሄ የሚያደርገው ምንድን ነው? ሆዳም ነው፣ ሆዱ በቃ አስጥሞታል። ሌላ መስማት አይፈልግም። አብሶ የሀብታም ልጅ ከሆነ ደግሞ ይብሰዋል። ምክንያቱም እያደረጉ ነው ኖ ልጀን የሚያስጨንቅ ነገር አትንገሩብ እየተባለ ነው የሚያድገው እና ሆዳ ማቱ ነው። መጥናችሁ መብላት አለባችሁ። ጾም መጾም አለባችሁ። አሁን ደስታን ፍለጋ ኮ ነው። ከሴት ጋር ደስታ አልበቃው ቢል ሰው ምን ጀመረ? ግብረ ሰዶም። ወይ ሴቷ ከወንድ ጋር የምትደሰተው ደስታ ቢያንሳት ሴት ከሴት ጋር። ይሄንን ያመጣው ምንድነው? ስክር ማለት ደስታን መርህ ማድረግ ነው። አሁን ግ ሲያቅታቸው ኖ ኖኖ መኖር ማለት መደሰት ሳይሆን ሰልፍ አክቹዋላይዜሽን ነው አሉ። ራስን ምን ማድረግ ነው ማግኘትና እውን ማድረግ ነው። አሁን ይሄን ካመጡልን ዌልካም ብለን ሰልፍ አክቹዋላይዜሽን ማለት ዳዊት ለሰሎሞን ምን ያለው ነው? ልጃ ሆይ ሰው ሁን፣ በሉስቲ ሰው ሁን እንደ እንስሳ ሳይሆን እንደ ማን መኖር ነው ሰው መሆን እንደ ሰው መሆን ነው። ስለዚህ ታስባለ አስቦ መኖር ነው። እንድታስብ የሰው ክብሩ ማሰቡ ነው። አስበ ስትኖር ከእንስሳት ትሻላለ። ማሰብ ስታቆም አውሬ ተሆናለ። ስለ ዝምድና አታውቅም፣ ስለ ጾም አታውቅም፣ ስለ ምንም አታውቅም። ነውር ክብር ይሆናል። ሁሉ ነገር ደስ እስካለ ድረስ ታደርገዋለህ። ያን ጊዜ ከእንስሳት እኩል ትሆናለህ። እንዲያውም ታንሳለህ። ሆዳም አትኑ። ሆድ ስታበዙ እንቅልፋም ትሆናላችሁ፣ ሐሳብ የለሽ ትሆናላችሁ። የተረጋጋ ሰው መሆን አትችሉ። ይኸውላችሁ አንድ በበረሃ የሚኖር አባት ምንድን ነው የሚለው? በደፈረሰ ውሃ ፊትን ማየት አይቻልም ሚል። ይቻላል አይቻልም። ሆድ አይምሮን ያደፈርሳል ሚል አይምሮን ያደፈርሰሃል። ረጅም ጊዜ ስትበላ አጥርተ ማየት አትችልም። የራስህን ስህተቶች ማስታወስ አትችልም። ትናንትን መገምገም አትችልም። ለነገ ማቀድ አትችልም። አሁን ምን ውስጥ እንዳለ ማወቅ አትችል። ያደነዝዝሃል። አይምሮን ያደፈርሰዋል። እና አትስከሩ፣ አትጠጡ። ፈጽሙ ምን ያደረግላችኋል? መጥናችሁ ኑሩ። እንቅልፍ አተው። እንቅልፍ የሚያበዛ ሰው የጤነኛ ሰው እንቅልፉ ስንት ነው? አራት ሰዓት ስምንት ሰዓት የሚባል የለም። ፈረንጆቹ ሞኝ ናቸው ጌታዬ፣ 8 ሰዓት የሚተኙ እንዳይመስል። አሁን የገሌት ልጅ ውጭ ሀገር ዳ ሲባል ስምታችሁ ታውቃላችሁ። ከዚህ መጥተው እዚያ በኋላ ጥሩ ቀሚስ ለብሰው ጥሩ ቦርሳ ይዘው መጥተው በከተማው እንዴ እንዴ እያሉ ሲያወሩ ሲዝናኑ ከርሞ ይመጡ ይመስላችኋል? ምሽት 12 ሰዓት እስከ ጠዋቱ 12 ሰዓት ይሰራል፣ ቁመው ማለት ነው። 12 ሰዓት ሰው እንዲህ እንደቆመ ይሰራል። 12 ሰዓት ታክሲ ይሰራሉ፣ ንድድ እያደረጓቸው ሞተር እየጋለ ማለት ነው አስራ ሁለት ሰዓት ይሰራል ለኛ ነው ይሄ ንድፈ ሐሳቡ ለኛ ነው የሚነገረን ለነሱ ስራው ነው የሚነገር ገንዘቡን ለነሱ ኃጢአቱን ለኛ ነው የሚሰጡን ፈረንጆቹ እብደቱን ለኛ አንተ ሮናልዶ ነው ጥሩ እንትና ነው ጥሩ ትላለህ እሱ ዶላር ነው ያከማቸው ምን አገበው ከሱ አንድ ብር ልኮለት ልቆለት የሚያውቅ እስቲ እንደው ለበዓል እንደው አንድ በግ ብሎ ልቆላቸው ያውቃል ምንጨነቀ እሱ የጫማ ቁጥሩን ሳይቀር ምሽመድዱ ምን በወጣችሁ ነው? እንትና ሊያገባ ነው። ምን አገባ? አንተ እኮ አላገባህም። የምታገባበት አንድ ጎጆ አልቀለስክም። አምስት ብር የለህም። እንትና የሚባለው ተጫዋች ሊያገባ ነው። ምን ጨነቀ? እንትና የሚባለው ዘፋይ ሊያገባ ነው። እንደዚህ ያለ ነገር መቅረት አለበት። በትክክል መኖር መጀመር አለባችሁ። እስኪ መነሳት በሉ፣ ከዚህ ተነሱ በሉ። እስኪ ከምን ከሆዳምነት በሉ ከወሬ። ከወሬ ደግሞ አንድ ልንገራችሁ። እስኪ አሁን ኢትዮጵያ የምትስተካከለው እንደዚህ ስትሆን ነው አዎ ችግሩ የእንትና ነው። አዎ ችግሩ የምክትሉ ነው። አየህ እንትን ይሰሟችኋል። እነዚህ ሰዎች እንዲ አይሰሙም። ሌላ ሌላ ነገርና ሌላ ዓለም ውስጥ ናቸው። ላይ ሰሙ። ለምን ጊዜ እንታባክላለን? ዝም ብለህ ስራህን ስራ። እየተይ እኔ እውነቴን ነው። አሁን መቶ ሰው እንዲ ፖለቲካው እንዴት ያዩታል? ኢትዮጵያ እኔ ምንም አላይም። እኔ የማየው አሁን ማስተማር ረዱሻ ማስተማር ነው። ምን ማለት እንደሆነ ግን ገብቷቸዋል። የራስህን ስራ ስራ። ለማይሰማ ሰው አትናገር፣ አይሰሙህም። ጊዜ እንደሚያበቃ እንትናው እንደዚህ ያደረገው እንትን እድኑ የእንትን ኃላፊው ነው፣ ምናምን አይደለም። አልገባህም? ገብቷል እንዴ? እረ ሰዎች አይሰሟችሁም። እውነቴን ነው። ዝም ብላችሁ አታውሩ። ስራችሁን ስሩ። ዝም ብላችሁ ሰምታችኋል። የማትጠቀሙበትን ጩኸት አትጩሁ። ለውጥ የማታመጡበትን ንግግር አትናገሩ። ሰው አይሰማችሁም። አሁን እኔ ብድግ ብዬ እንትን የተከበራችሁ የኢትዮጵያ እንትኖች እና እንትኖች እና እንትኖች ብላውን ይሰሙኛል ቁጭ በል ስራውን በለፍልፍ፣ ብሎ ስለዚህ፣ አልናገርም እንዴ? ስራዬን ነው የምሰራ። ስራችሁን ስሩ። ዝም ብላችሁ ትምህርታችሁ የምትማር ከሆነ ተማር፣ እየነገር ከሆነ ነግር፣ ዝምለ ስራን ስራ። ለውጥ የምታመጡበት ነገር ብትከራከሩ ጥሩ ሊያል ለባለ ድርሻ መጠው። ስለዚህ ከምነው ነፃ ምን ወጣው ባሉ ነገር እንጂ ወሬ ቲክቶክ ታውቃላችሁ አይደል? ቲክቶክ ለምንድን ነው የተፈጠረ? ሰው ሁሉ የወሬ ሲሱን ሱሱን እንዲወጣ። ሰው ወሬያም ስለሆነ ያወራል። ቲክቶክ ቲክ ቶክ ቲክ ሚንስ ቆርጠ መውሰድ ነው አይደል? በቃ ዝም ብለህ የመጣልን ቲክ ታረጋለህ ቶክ ታረጋለህ፣ ታወራለህ። ቲክቶክ እና እንደዚህ የሚያስወሩን ለምን ሰው ወሬኛ እንደሆነ ነው። ምን ያህል ሰውን ማደንዘዝ ይፈለጋል፣ እንዳናስብ እኮ ነው የሚያደርጉን። ይገባችኋል? ግን ፈረንጆች የሚሰሩት ስራ አይ ማምላክን፣ ቀልድ እየነገርኳቸው አይደለም። ፈረንጆቹ የሚፈልጉት እንዳናስብ ነው። እዚህ ምን ያደርገዋል? አየህ ትግሬ ስለሆንክ ነው እንዲያደርጉ ይላል አየህ አማራ ስለሆንክ ነው እንዲያደርገህ፣ እንትን ኦሮሞ ስለሆንክ እንዲሆን፣ የቤት ስራ ይሰጡ ነው። እነሱ በዚህ ስንባላላቸው የለም የለም፣ እነዚህ ሰዎች እኮ የቤት ስራ እየሰጡ ኢትዮጵያ ሊያፈርሷት ነው፣ እኛ አንድ መሆን አለብን ብለን እንዳናስብ ደግሞ ምን ያደርገዋል? በቲክቶክ ያደነዝዛል። ችግሩን ለመርሳት እዚያ ውስጥ ገብተህ ትደነዝዛለህ፣ ገብተህ ትደነዝዛለህ፣ መፍትሄ ማሰብ አትችልም። ስለዚህ ከእንደዚህ ያለ ወሬኛነት ውጡ። ወሬ ይዛችሁ ማታናፍሱ፣ የወሬ ደጋፊ ማትሆኑ፣ የወሬ አርበኛ ማትሆኑ፣ የወሬ ክርስቲያን ማትሆኑ ተውት። እዚህ ስለ ድንግል ማርያም፣ ስለ ቅዱሳን፣ ስለምናን የሚያወራውን ጴንጤውን ተውት፣ ይለፍልፍ። አንተ መጽሐፍ ቅዱስን ተማር፣ እግዚአብሔርን አምልክ፣ ተከተል። በነገራችን ላይ ሞኝ ሰው፣ ጅል ሰው ስራ ሰርቶ መክበር ሲያቅተው ምን ያደርጋል? የሰሩ ሰዎችን በመንቀፍ ክብር ያገኛል። ማለት ሰርቶ መክበር አይችልም፣ ግን የሰሩትን ይነቅፋል። ይህ እኮ ራሱ ሳይኮሎጂ ነው፣ የተንኮል ሳይኮሎጂ ማለት። ታዋቂ ሰው መሆን ካቃተው ታዋቂ ሰው ይሰደባል። ከዛ እሱ ምን ይሆናል? ቆይ እስኪ ምን ብሎ ነው የሰደበው እያለ ሰው ሲያይለት ታዋቂ ሆናል። ድንግል ማርያምን ክሊክ ሲያደርግ ኦርቶዶክሱ በደንብ አክቲቭ እንደሆነ ስለሚያውቅ ማርያም እንዲህ ናት ሲል ግር ሊና የኛ ሰው ሄደ አንተ ውሻ ማርያም ጠመልዳለች እንዲባል። መልስ የለም በስድብ መልስ የለም። በዛ ፍቅድ ስትመለስ እና በደንብ በደንብ በደንብ ከዛም እንደሚያደርጉት መሰላችሁ ዶክትሪን አቅደው እያስተማሩ እንዳይመስላችሁ። የነገረ ድነትን ለማስተማር አይደለም፣ ሰውን እየበጠበጡ መቆየት ነው። እንዳያድግ፣ በትምህርተ መለኮት እንዳያድግ ይመስላል። ለስድስት ወር ተክለ ሃይማኖትን ይሳደብና በተክለ ሃይማኖት ወር ትንጫጫለን፣ ጠፍቶ እሱ የራሱን ስራ ይሰራል። ስድስት ወር ሲሞላ ይመጣና ክርስቶስ ሰምራን ይሳደባል። ክርስቶስ ሰምራ ታማል ዳለ ጁን ብትንጫጫለህ ይሄድና ደግሞ የራሱን ስራ ይሰራል። በወሩ ይመጣና ታመረ ማርያም ይሰድብልሃል። ትንጫጫለህ። ሌላ ስራ ይሠራል። አያችሁ፣ የቤት ስራ መስጠት ማለት ፖለቲካ ነው የተያዘው። ስለዚህ እኔ አሁን ሺህ ነገር ቢናገር መልስ አልሰጥም። ሰው የፈለገውን ማለት ይችላል። ስራችንን የእግዚአብሔር ሰው ሆይ በሉ። አንተ ግን ዝም ብለህ ስራህን ስራ ማን ነው እንደዚህ ያለ? ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ማለት የእግዚአብሔር ሰው ሆይ አንተ ዝም ብለ ሥራ አንሰራ አንተ ራስህ የቤት ስራ ስጥ እንጂ የቤት ሥራ አትቀበል። ሰዎች እንዲድኑ የክርስቶስን ወንጌል ወደ እነሱ ማድረስ እንጂ እነሱ በሚያደርጉት የነገር መቦጫጨቅ ውስጥ መግባት አያስፈልግም። ለራሳቸው መተው ነው የተረዳው ቀን እግዚአብሔር ልቡን የከፈተለት ቀን ይመጣል። እልክም አለማሳዝ ምክንያቱም እዚያም ውስጥ የሚድን ሰው ሊኖር ስለሚችል ተነሱ ከዚህ እንሂድ በሉ እንጂ ከምንድን ከወሬ ሌላ፣ ቅድም ከምን አልቀ ከእንቅልፍ በሉ እንቅልፋችሁ መጠን ይኖረው ሌላ እስከ ምን ከጊዜ ማባከን ነው። ንጽህና ያልኩት እሳ ወደ ንጽህና እኒድ ከምን ከዝሙት በሉ እንጂ አሁን እንደዚህ ስንነሳ የክርስቶስ የምን ልጆች ሆን የትንሣኤው ልጆች ሆን የትንሣኤ ከኃጢአት በንስሐ መነሳት፣ ከተስፋ መቁረጥ መነሳት መነሳት ምን ለሥራ መቁረጥ አሁን የእኛ የኛ ሰው ምን ይመስላል መስላችሁ እንዲህ ይላል። እኔ እኮ መጸለይ ይፈልጋለሁ በእውነት በጣም ነው የምፈልገው፣ ግን አልችልም። ሳምንት እንደ ጸለይኩ በቃ ያቋርጠኛል፣ የሆነ ነገር እኔ አላውቅም። እኔ እኮ መጾም በጣም ነው የምፈልገው ይላል። ዮሐንስ አፈወርቅ የሚለውን ነገራቸው፣ ይትበል እፈቅድ ባይቲቱ እወዳለሁ ብቻ አትበል። እሺ አሁን አንድ ጊዜ ምሳ እወዳለሁ በሉ ጠገባችሁ? እወዳለሁ ብቻ ነው ያልከው። ምን ማድረግ አለብህ? ምግብ ወዳለበት መሄድ አለብህ ማለት ነው። አንድ ሰው ወታደር መሆን አልፈልግ እፈልጋለሁ ብሎ ስፖርት ሳይሰራ ቢተኛ እወዳለሁ ቢል መሆን ይችላል? አይችልም። እኔ ሹፌር መሆን እፈልጋለሁ ና መንጃ ፈቃድ ተለማመድ፣ ኖ ሹፌራ ይሆን ሰውዬ። እኔ ምርት እፈልጋለሁ ናቆፍር አይ ብርድ ይመታኝ። እምንፈልገው ኖሮ ለምንፈልገው ነገር ደግሞ ዋጋ መክፈል የማንችል ሆነን ዋጋ ማምጣት አንችልም። አንድን ነገር ለፈለጋችሁት ነገር ዋጋ እንደምትከፍሉ እርግጠኞቹ ነው። ዋጋ የከፈልንለት ነገር ነው ክርስትና ማለት። ክርስትና ማለት ክርስቶስ የሚወደውን ነገር መርጠህ መስራት እና ለዚያ ደግሞ ዋጋ መክፈል ነው። የምንከፍለው ነገር ደግሞ ምንድን ነው? ፍላጎት ነው። ስለዚህ ዋጋ መክፈል አለብን። እወዳለው ብቻ አትበል። ስለዚህ ፈንቅለህ የያዘህን ነገር ቆርጠህ ውጣ።